ሁላችሁም ራማ ቲዩብን ሰርች እያደረጋችሁ ገብታችሁ እንድታዩት በልዑል እግዚአብሔር ስም ጠይቃለሁ። እና ደግሞ በደንብ ቪዲዮ እንዲታይ ሁላችሁም ለብዙ እህት ወንድሞቻችሁ ሼር እንድታደርጉት በልዑል እግዚአብሔር ስም ጠይቃለሁ። ሌላው፣ ሁለተኛ ዙር ለምናደርገው ጉባኤ አሁንም ትልቅ የአቅም ግንባታ ያስፈልገናል። ክርስቲያኖች፣ ዛሬ ይሄንን የመሰለ ጉባኤ ማድረግ የቻለው ብታምኑም ባታምኑም እናንተ ሰፖርት ባደረጋችሁት አቅምና ሰፖርት ባደረጋችሁት ማቴሪያልም ጭምር ነው። ስለዚህ አሁንም ከፊት የምናደርገውን ደብረ ብርሃን የሚዘጋጀውን ጉባኤ ሁላችሁም እንድታግዙ በሉ ጊዜ ስምና እንጠይቃለን። ደብረ ብርሃን ያላችሁት ወንድሞቻችን ጉባኤው የሚደረገው ታህሳስ 11 ታህሳስ 12 እና ታህሳስ 13 ነው። ስለዚህ ከታህሳስ 11 ጀምሮ እስከ ታህሳስ 13 ድረስ በደብረ ብርሃን ላይ ልዩ የሆነ ጉባኤ ይኖረናል። እንደ እግዚአብሔር መልካም ፈቃድ አሁንም በጣም ብዙ የሆኑ የቤተ ክርስቲያን አገልጋዮችን ይዘን ነው ወደ ደብረ ብርሃን የምንመጣው። ደብረ ብርሃን መጥተን ከተማ አናውክም። ክርስቲያኖች የኢየሱስን ስም እየጠራን የምናበሽቃቸው አካላቶች የሉ። እኛ ሰዎችን የማብሸቅ ዓላማ የለንም። አንዳንዶች በስንፍና ኢየሱስን ሰበክን ብለው የኢየሱስን ስም እየተጠቀሙ ነገር ግን ብዙዎችን ያበሽቃሉ፣ ለማብሸቅ ይሞክራሉ። እኛ እግዚአብሔር ባወቀ ሰዎችን የማብሸቅ ዓላማ የለንም። ደብረ ብርሃን ስንመጣ ደብረ ብርሃን ያላችሁ ፕሮቴስታንት ወንድሞቻችን ድምፃችን ከፍ አድርገን እየጮን እናንተን የማናደድ፣ የማበሳጨት፣ የማብሸቅ ዓላማ የለንም ምንፈልገው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወንጌል መስበክ ነው እና ደብረብርሃኖች ታህሳስ ላይ ጠብቁን። ከታህሳስ 11 እስከ 13 ድረስ ልዩ የሆነ ጉባኤ ይኖረናል ከብፁዕ አባታችን አቡነ ቀለሜንጦስ እንዲሁም ደግሞ ከሀገረ ስብከት ስራ አስኪያጁ ከመገበያ አዲስ ነቃ ጥበብ ጋር በመሆን እንግዲህ በጣም ልዩ የሆነ ጉባኤ ለማዘጋጀት ደፋ ቀና እያለን ያለነው። በዚህ አጋጣሚ ደብረ ብርሃን ላይ የሆናችሁ በሳውንድ ሲስተም፣ የዲኮር ስራ የምትሰሩ እህት ወንድሞቻችን ካላችሁ በውስጥ መስመር መልእክት አስቀምጡልን። አዲስ አበባ ድረስ በጣም ከማባደቆችን ተሸክመን ከምንመጣ ስራችን እንድታቀሉልን ማለት ነው። እና ፕሊዝ እባካችሁ አሁንም እንዳትረሱ የምትችሉ ሰዎች የምትችሉ ሰዎች በተለይ በውጭ ዓለም ያላችሁት ወንድሞቻችን እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ትልቅ ስራዎች እንሰራለች። ዛሬ ይሄን የመሰለ የደመቀ ጉባኤ ማድረግ የቻልነው በእናንተ በእህት በወንድሞቻችን እንደ እግዚአብሔር መልካም ፈቃድ እናንተን ይዘን አሁንም ደብረ ብርሃን ብቻ አይደለም፣ ጎንደር ጎንደር ብቻ አይደለም፣ ደሴ ደሴ ብቻ አይደለም፣ መቀሌ መቀሌ ብቻ አይደለም፣ ጅጅጋ ጅጅጋ ብቻ አይደለም ቤኒሻንጉል ቤኒሻንጉል ብቻ ሳይሆን ወላይታ፣ ወልቂጤች፣ ሀላባ፣ ዲላ የተለያዩ ቦታዎች እንደ እግዚአብሔር መልካም ፈቃድ ይሄ ጉባኤ ይቀጥላል። አዲስ አበባ ላይ ብቻ የሚቀር አይደለም፣ አዳማም ጭምር እንደ እግዚአብሔር መልካም ፈቃድ። ስለዚህ ሁላችሁም ሰፖርት ማድረግ የምትችሉ አሁንም ሰፖርት እንድታደረጉ በሉል እግዚአብሔር ስም ጠይቃለን። በሁላችሁም ፊት አሁንም ከሁሉ በላይ እኔን በደለኛውን እኔን ኃጢአተኛውን ከነ ኃጢአቴ ከነ በደሌ ለዚህ ቀን ስላበቃኝ ይህንን ደግሞ ታሪካዊ ቀን እውን እንዳደርግ ስለረዳኝ አምላካችን እግዚአብሔርን ከሁሉ በላይ እጅግ በጣም አድርጌ አመሰግነዋለሁ። አሁንም እግዚአብሔር አምላክ የንሳን እድሜ ሰጥቶ ከዚህም የበለጠ ቅዱስ ቤተክርስቲያን እንዳገለግል እድሜውን ጨምሮ ይስጠኝ። እግዚአብሔርን በጣም አድርጌ አመሰግነዋለሁ። ከዛ በመቀጠል ከእግዚአብሔር በታች የአዲስ አበባ ሀገር ስብከት ሊቀ ጳጳስ የሆኑት ብፁዕ አባታችን አቡነ ሕርያቆስን እጅግ በጣም በጣም በጣም አድርገን እናመሰግናቸዋለን። ብፁዕ አባታችን አቡነ ሕርያቆስን ኦርቶዶክስ የሆነ ሰው በአጠቃላይ ፕሮፋይል ሊያደርጋቸው ይገባል። ይሄ መልእክት የሚደርሳችሁ እህት ወንድሞቻችን ኦርቶዶክሳዊ ከሆናችሁ፣ ኦርቶዶክሳዊት ከሆናችሁ ብፁዕ አባታችን አቡነ ሕርያቆስን ሁላችሁም ፕሮፋይል ልታረጓቸው ይገባል። ምክንያቱም ይህንን የመጀመሪያውን ጉባኤ እንዲደረግ አባቴ ፈቃድ የሰጡ በጣም ብዙ የስራ ጫና እያለባቸው ሐዋርያዊ አገልግሎት እያለባቸው በጣም ብዙ የተደራረቡ ኃላፊነቶችን ተሸክሞ ሳለ፣ ነገር ግን በእውነት በአባትነት የእኛን ድምፅ እየሰሙ አባታዊ ቡራኬ አባቴ የመማሪያ እየሰጡ ይሄ ጎበ እንዲደረግ በጣም ትልቅ አስተዋጽኦ ያደረጉ አባት ናቸው እና የአዲስ አበባ ሀገረ ስብከት ሊቀባጳስ ሲሆኑትን ብፁ አባታችን እጅግ በጣም አድርጌ አመሰግናችኋለሁ። ከዛ በመቀጠል መላከ ምሕረት ቆሞስ አባ ገብረ መድህን ንጉሴንም እጅግ በጣም አድርገን እናመሰግናችኋለን። ብዙዎቻችሁ የሀገር ስብከት ስራ አስኪያጃችን የምታቋቸው አይመስለኝም እና ልታቋቸው ይገባል። ክርስቲያኖች አባቶቻችሁ ልታውቁ ይገባል። መላከ ምሕረት ቆሞስ አባ ገብረ መድህን ንጉሴ እጅግ በጣም ትሁት የሆኑ በጣም በቃ ምን ልበላችሁ፣ ለቤተ ክርስቲያን አገልግሎት ያላቸው አቋም እጅግ በጣም የሚደንቅ ትሑት የሆኑ አባት ናቸው። በእውነት ከቦር ስራ አስኪያጃችንን እጅግ በጣም አድርጌ ማመስገን እፈልጋለሁ። ከዛ በመቀጠል የቦሌ መድኃኔ ዓለም ካቴድራል ቤተ ክርስቲያን ዋና አስተዳዳሪ የሆኑት መልአከ ማርያም ቆሞስ አባ ኃይለማርያም በፈቃዱን እጅግ በጣም አድርጌ ማመስገን እፈልጋለሁ። እጅግ በጣም የሚደንቁ አባት ናቸው። ልነግራችሁ አልችልም። ለአገልግሎት ለወንጌል ያላቸው ቦታ እጅግ በጣም የሚደንቅ ነው። እንዲህ አይነት አባቶችን እግዚአብሔር አምላክ ያብዛልን። ከዛ በመቀጠል መላከ መዊ መምህር በቃሉ የቦሌ መድኃኔዓለም ካቴድራል ዋና ጸሐፊ ናቸው። በቃ እንዴት ብዬ ልንገራችሁ አንዳንድ ጊዜ ትልልቅ ኃላፊነት ኖሯቸው ራሳቸውን ዝቅ የሚያደርጉ ሰዎችን ተመልክታችሁ ታውቃላችሁ? ክርስቲያኖች ትልቅ ኃላፊነት፣ ትልቅ ሲመት፣ ትልቅ ሹመት ኖሯቸው ነገር ግን ከሁሉም ጋር ተናንሰው ሁሉን አድማጭ ሆነው የሚያገለግሉ ደግሞ እግዚአብሔር እንደው ሀብት አድርጎ ትህትናን ሀብት አድርጎ የሰጣቸው በጣም ብዙ አገልጋዮች አሏት ቤተክርስቲያናችን። እና ከእነዚህ ውስጥ አንዱ ናቸው እኚህም፣ ትልቅ ትልቅ የቤተክርስቲያን አገልጋይ እጅግ በጣም ነው የምንወዳቸው። በዚህ አጋጣሚ የቦሌ መድኃኔዓለም ካቴድራል ጸሐፊ የሆኑት መላከመዊ መምህር በቃሉን እጅግ በጣም አድርጌ ማመስገን እፈልጋለሁ። ክርስቲያኖቶች፣ ወንድሞች እናንተም እንድታመሰግኑ ልኝ ይፈልጋለሁ። ከዛ በመቀጠል የካቴድራሉን ስብከተ ወንጌል ክፍል በአጠቃላይ እጅግ በጣም አድርገን ማመስገን እንፈልጋለን። ያው ጉባኤውን እንዳያችሁት ኦርቶዶክስ የወጣት የሚለው ጉባኤ ከካቴድራሉ ስብከተ ወንጌል ጋር በመተባበር የተዘጋጀው ጉባኤ ነው እና ከሁሉ በላይ አስፈላጊውን ትብብር በአጠቃላይ አድርገው ጉባኤው እንዲጠናቀቅ እንዲደረግ ያደረጉትን የካቴድራሉ ስብከተ ወንጌል ክፍሎች በአጠቃላይ እጅግ በጣም አድርገን ነው የምናመሰግናቸው። ከዛ በመቀጠል በዕለቱ ተገኝተው ያገለገሉንን ልሳነ ክርስቶስ መምህር ጳውሎስ መልከስላሴ በጣም በእውነት በጣም አድርገን እጅግ በጣም አድርገን እናመሰግናለን። በጣም ደግሞ ጣፋጭ የሆነ ትምህርት ያሰማረንን እጅግ በጣም እንወደው መምህራችን መምህር ዲያቆን አቤል ካሳሁንን እጅግ በጣም አድርገን እናመሰግናለን። ከዛ በመቀጠል በዝማሬም ደግሞ ያገለግለን ወንድማችን ዘማሪ አቤል መክብብ በጣም በጣም በጣም ነው የምንወደ። በዚህ አጋጣሚ አንተንም እጅግ በጣም አድርገን እናመሰግናለን። ወንድማችን ዘማሪ ዲያቆን ብስራት በጣም ልዩ ጸጋ ያለው ወንድማችን ነው። እንደ ታናሽ የሚታዘዘን ወንድማችን ነው። እሱንም በጣም አድርገን እናመሰግናለን። እና ደግሞ የካቴድራሉ ማህበረ ካህናት እናንተ ቁጭ ብላችሁ የክርስቶስን ቃል ስትማሩ ወንጌሉን ስትማሩ እየዞሩ ማይጠንቱን እያጠኑ ሲያገለግሏቸው የነበሩ ጸሎቱም ደግሞ ሲጀመር ወንጌል እየተነበበ ምስባኩ እየተሰበከ እንዲጀመር ያደረጉ የካቴድራሉ ማህበረ ካህናት በአጠቃላይ እጅግ በጣም አድርገን እናመሰግናችኋለን። እነሱንም ደግሞ ኮኦርዲኔት አድርገው አብረው ሲያገለግሉ የነበሩ የካቴድራሉ ቄሰ ገበዝና ሊቀ ዲያቆንንም እጅግ እጅግ እጅግ በጣም አድርገን እናመሰግናቸዋለን። ከዚህ ሁሉ ደግሞ ጀርባ ያሉ ሁለት ኢቨንት ኦርጋናይዘሮች አሉ። ጉባኤው ሲደረግ ማለት ነው። ሎዛ ኢቨንት ኦርጋናይዘር በእውነት ምን ልበላችሁ፣ ዘጠኝ ወር ሙሉ ይህን ሀሳብ ስናሸው የሚታረሙ ሀሳቦችን እያረመ የሚስተካከሉ ሀሳቦችን እያስተካከለ መቀናት ያለባቸውን ሀሳቦች እያቀና እኛ ማግኘት ያለብንን አካል በአጠቃላይ እንድናገኝ እያደረገ ሲያግዘን የነበረ ወንድማችን ነው። መምህር የማርያም ወርቅን ብዙዎቻችሁ ታቆታላችሁ እና ሎዛ ኢቨንት ኦርጋናይዘርን በጣም አድርገን እናመሰግናለን። አይ ቲንክ የዩቱብ ቻናልም የቲክቶክ ቻናልም አላቸው እና ሎዛን ሁላችሁም ሰርች አደርጋችሁ ፎሎው እንድታረጉ ሰብስክራይብ እንድታደረጉ በሉል እግዚአብሔር ስም ጠይቃለሁ። ከዛ በመቀጠል ደግሞ በጣም ትልቁን የአገልግሎቱን ድርሻ የያዙትን ዲጄ ሮሃ ዲኮር እና ኢቨንት ኦርጋናይዘር እጅግ እጅግ በጣም አድርገን እናመሰግናለን። በዚህ አጋጣሚ የዲጄ ሮሃብ ዲኮር እና ኢቨንት ኦርጋናይዘር ዋና ስራ አስኪያጅ ወንድማችን አቤል ልነግራችሁ አልችልም። የሚገርም የሚገርም ትሁት የሆነ ወንድማችን ነው። ከዚህ ቀደም ለወላይታ ሀገረ ስብከት ለብፁዕ አባታችን አቡነ ይስሐቅ የገቢ ማሰባሰቢያ ስናደርግ በአንድ ወቅት የምታስታውሱ ከነበረ እንደው ስጡ ስጡ ስጡ ብሎ እንደው ሁሉ ጊዜ መጠየቁ ሊያሰለች ይችላል ብለን ምን አድርገን ነበረ? አንድ ካፌ ላይ በደንብ ተከራይተን ሰዎችን አነጋግረን እዛ ካፌ ላይ ሰዎች መጥተው ተመግበው በልተው ጠጥተው ቲፓቸውን ለገዳሙ እንዲሰጡ አድርገን ነበር። እግዚአብሔር ባወቀ እና እዛ ፕሮግራም ላይ ስለ እውነት ነው የምላችሁ ትሁት የሆነ ወንድማችን አቤል፣ የዲጄ ሩሃብ ዲኮር እና ኢቨንት ኦርጋናይዘር ወንድማችን አቤ ተገኝቶ ከነ ባለቤቱ ልነግራችሁ አልችልም ከነ ልጆቹ ሰፖርት ያደረገ ወንድማችን ነው እና በጣም ነው የምንወድ ወንድማችን፣ በጣም ነው የምንወድ። ያንን ጉባኤው አውደ ምረቱን አይታችሁታል፣ ዲኮሩ እንዴት እንደሚያምር ሳውንድ ሲስተሙ በጣም ልዩ ነበረ። ይህን ሁሉ ደግሞ ያከናወነው እሱ ነው። እና በዚህ አጋጣሚ በጣም ነው የምንወድህ የቤተክርስቲያን እንቁ ወንድማችንን እንወድሃለን። እግዚአብሔር አምላክ ያክብርልን። ከዛ በመቀጠል ደግሞ እያንዳንዱ ፕሮግራም ወደ እናንተ ቀጥታ እንዲተላለፍ ያደረጉ ሚዲያዎች አሉ። በተለይ ራማቲዩብን በጣም አድርገን እናመሰግናለን። ወንድማችን ታሪዎስ ከብዙ የቤተ ክርስቲያን አገልግሎቶች ጀርባ ያለ ወንድማችን ነው እና በጣም በጣም ራማቲዩብ ትልቅ ስራ የሠራ ወንድማችን ነው። ስለ እውነት በጣም ትልቅ ስራ እና በዚህ አጋጣሚ በጣም በጣም በጣም አድርገን ነው የምናመሰግነው። ሁላችሁም በዚህ አጋጣሚ ፕሮግራሙ የመለጣችሁ ራማ ቲዩብን ሰርች አድርጋችሁ በዩቱብ ቻናል ሙሉ ፕሮግራሙ ስለተለቀቀ ማየት ትችላላችሁ፣ መከታተል ትችላላችሁ። በሶስት ሰባኪያን ትምህርቶች ተሰጥተዋል። እንዲሁም በመዘምራንም ዝማሬዎች ነበሩ። እንዲሁም ደግሞ በእኔው በታናሽ ወንድማችሁ በፈለገ ትናዲዎስ የተለያዩ መልዕክቶች ቀርበዋል እና ሁላችሁ ራማቲዩብን ሰርች አድርጋችሁ እንድታዩት በሉል እግዚአብሔር ስንጠይቃለሁ እና በዕለቱም ተገኝታችሁ ስማችሁን ጠርቼ ማልጨረሳቸው በጣም ብዙ ሚዲያዎች፣ እያንዳንዱ ፕሮግራም በተለያየ አይነት አቅጣጫ ለብዙ እህት ወንድሞቻችን እንዲደርስ ስታደረጉ የነበራችሁ እህት ወንድሞች፣ በአጠቃላይ እናንተን በጣም አድርገን የምናመሰግነው። መቼም ደግሞ መቼም መርሳት የሌለብኝ ትልቁ ነገር ምንድነው እዚሁ ቲክታክ ፕላትፎርም ላይ ያላችሁ ወንድሞቼ እዚሁ እዚሁ ቲክታክ ፕላትፎርም ላይ ያላችሁ ወንድሞች፣ ልሳነ ተዋህዶች ለቤተክርስቲያን ድምፅ የምትሆኑ ወንድሞች፣ እቅበተ እምነት ላይ የምታገለግሉ ወንድሞች፣ በእቅበት እምነትም በኩል ያሉት ልሳነ ተዋህዶ የሆኑት እኔ ታናሽ ወንድማችሁን ሳትንቁ፣ በእውነት ሁላችሁም ጉባኤው ላይ ሰው እንዳይቀር ቪዲዮ ሰርታችሁ በቃ ምን ልበላ በጣም ብዙ ጥረት አደርጋችኋል። እናንተንም በጣም አድርጌ ነው ማመሰግናችሁ። በጣም አሁን ስም ብጠራ አንደኛውን አስታውሼ አንደኛውን መዘነጋት ፈርቼ ነው እንጂ ታውቋቸዋላችሁ። በጣም በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞቼ ባጠቃላይ አንዳቸውን ከአንዳቸው መለየት አልችልም። ሁሉም በሚባል ደረጃ ሁሉም ሁሉም የተቻላቸውን አድርገዋል። ሰዎች በዕለቱ ተገኝተው የክርስቶስን ቃል እንዲማሩ ጥረት አድርገዋል እና በጣም በጣም ነው ማመሰግናችሁ። እንደ እግዚአብሔር መልካም ፈቃድ እንግዲህ የፊታችን ታህሳስ 11፣ 12፣ 13 የሚደረገውን ጉባኤም ጭምር ደግሞ እንግዲህ በድጋሚ እንደምታስተዋውቁልን ተስፋ እናደርጋለን። ነገር ግን እውነት ስለሰጣችሁ እኛ ክብሮ ስለሰጣችሁ ይፍቅር። በተለይ ወንድሞቼ በጣም አድርጌ ነው የማመሰግነው። በእርግጥ ወንድም አይመሰገንም፣ እውነት አለን። እዚሁ ሶሻል ሚዲያ ላይ አብረን የምናገለግል ወንድሞች ናቸው። በልሳነ ተዋህዶ በኩል ያሉትን ታቋቸዋላችሁ። ለቤተክርስቲያን ድምፅ ሆነው የተለያዩ መልእክቶችን የሚያስተላልፉ ወንድሞቻችን እንዲሁም ደግሞ የቅበተ እምነት ላይ የሚያገለግሉ ወንድሞቻችንም ሳይቀር ሁሉም ተባብረው እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው ሁሉም ኦርቶዶክሳዊ ወጣት የሚለውን ጉባኤ በአጠቃላይ በደንብ አስተጋብቶት ነበረ፣ እና በጣም ነው ደስ የሚለው። ይህንን ህብረታችንን ይህንን ፍቅራችንን ክርስቶስ በእውነት እንደው ይጨምረልን አብዝቶ አሁንም ይሄንን ጸጋ ይስጠን። እጅግ በጣም ነው ደስ የምትሉት፣ ሁላችሁንም በጣም ነው የምወዳችሁ ክርስቲያኖቶች፣ ወንድሞች። እንግዲህ እንደ እግዚአብሔር መልካም ፈቃድ ከዚህም በኋላ ያሉን ጉባኤቶች በአጠቃላይ የሚቀጥሉ ይሆናል። ያው ሶስተኛው ዙር ደግሞ የት ነው የሚደረገው መቼ ነው የሚደረገው የሚለውን ሁለተኛ ዙር ጉባኤ ሲደረግ የምናሳውቃችሁ ይሆናል እና ዛሬ በጣም ነበር ደስ የምትሉት። በእውነት በጣም እና ከሁሉ በላይ ደግሞ የረሳሁት የቦሌ መድኃኔዓለም አካባቢ ወጣቶች በእውነት የቦሌ መድኃኔዓለም አካባቢ ወጣቶች፣ ይሄ መልእክቴ ለእናንተ ነው። በጣም ነው የምወዳችሁ፣ በጣም ነው ያኮራችሁን፣ በጣም ትልቅ ስራን የሰራችሁት። እንዴት አድርጌ ልንገራችሁ። በቃ በጣም ነው የምወዳችሁ፣ በቃ እንዴት አድርጌ ልንገራችሁ። በተመሳሳይ ደግሞ የገርጂ ማርያም አካባቢ ወጣቶች፣ በአጠቃላይ ጉባኤው በአንዳንድ የተወሰኑ ጉዳዮች የተነሳ ገርጂ ማርያም አልተደረገም። የመኪና ፓርኪንግ ስለሚጠብ እንደው ቦታው ትንሽ አመቺ ስላልሆነ ገርጂ ማርያም ላይ አላደረግነውም እና ገርጂ ማርያም ላይ ያሉ ወጣት ወንድሞቻችን ግን ጉባኤው ገርጂ ማርያም ስላልተደረገ እኛን አይመለከትም አላሉ ከገርጂ ማርያም ድረስ ተነስተው ቦሌ መድኃኔ ዓለም ድረስ ሄደው ቦሌ መድኃኔ ዓለም ካሉ ወጣት ወንድሞቻቸው ጋር አንድ ላይ ሆነው ጉባኤው ፍጹም ሰላም በሆነ መልኩ እንዲጠናቀቅ ያደረጉ ወንድሞች ናቸው የቦሌ መድኃኔዓለም ወጣቶችና የገርጂ ማርያም ወጣት ወንድሞቻችን በጣም በጣም በጣም ነው የምናመሰግናችሁ በርቱልን እግዚአብሔር አምላክ የወጣትነታችሁን ዘመን ይባርከው ኦልሶ ጉባኤም የተዘጋጀው ለእናንተም ጭምር ነው ዛሬ በነገራችን ላይ ለወጣቶች በጣም ከባድ ቀን ነው እዛ ቤተክርስቲያን ላይ ሲያስተባብሩ የነበሩ ወጣቶችን እንደ ቀላል ነገር አትመልከቱት ክርስቲያኖች በጣም ብዙ ወንድሞቻችን ምንድነው፣ ግጥሚያ ነገር ነበር መሰለኝ። አይ ቲንክ ኳስ ምናምን ነገር ነበር እና በጣም የብዙ ሰዎች ቀልብ ወደዛ ተስቦ ሲሄዱ የቦሌ መድኃኔዓለም ካቴድራል ወጣቶችና የገርጂ ማርያም ወጣት ወንድሞቻችን ክብር ለሚገባው ነገር ክብርን ሰጥተው ነው ዛሬ መቅረት ካለባቸው ጉዳይ ቀርተው ቤተክርስቲያንን ያገለገሉትና በዚህ አጋጣሚ በጣም ነው የምንወዳችው በጣም እግዚአብሔር አምላክ እናንተን ያብዛልን። ስለ እውነት በጣም ነው ደስ የምትሉት። በጣም ነበር የምታምኑት። በጣም ትልቅ ስራን የሰራችሁትና በጣም በጣም በጣም ነው የምንወዳችሁ። መልእክት ለእናንተ ሚድረስ እና በቃ በጣም በእለቱ የተገኛችሁ ክርስቲያኖቶች ወንድሞች በጣም በጣም በጣም ነው ደስ የምትሉት። በጣም ነው የምወዳችሁ። በስተመጨረሻ ማስተላለፍ የምፈልገው መልእክት ምንድን ነው? ክርስቲያኖች አሁንም እግዚአብሔር በሚያውቀው ምንም አይነት ኦፊሻል የሆነ ገቢ ማሰባሰቢያ ለኦርቶዶክስ ወጣት እስካሁን ድረስ አልተደረገም። እንደ እግዚአብሔር መልካም ፈቃድ ሁለተኛውን ዙር ጉባኤ ካጠናቀቅን በኋላ በጣም ብዙ የሆነ ጥረት ይደረጋል ብለን እናምናለን ከእግዚአብሔር ጋር። እስከዛው ድረስ ግን ማገዝ የምትችሉት ወንድሞቻችን እንድታግዙን በሉል እግዚአብሔር ስም ጠይቃችኋለን። እንግዲህ እንደ እግዚአብሔር መልካም ፈቃድ ደብረ ብርሃንም ጉባኤው ይደረጋል። በአመት ውስጥ ቀደም እንዳልኳችሁ ጉባኤው አራት ጊዜ ነው የሚደረገው የመጀመሪያ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እና አራተኛ ዙር እና ሁል ጊዜም በአመት በአመት የጉባኤ አራት አራት ጊዜ ይደረጋል። እግዚአብሔር አምላክ ከፍጻሜ ያብቃን፣ ከፍጻሜ ያደርሰን። ሁላችሁ የምትወዱኝ ክርስቲያኖች፣ ወንድሞች ይሄ አገልግሎት በጣም ፈተና ያለበት አገልግሎት ነው። በጣም በጣም በጣም ከባድ የሆነ ከባድ የሆነ ፈተና ነው ያለው እና በእግዚአብሔር እርዳታ እንዳጠናቅቀው እንዳከናውነው እባካችሁ በጸሎት አስቡኝ። በቃ ሁላችሁም የምትወዱኝ ክርስቲያኖች እዚህ ውስጥ አላችሁ። አይ ቲንክ እንደው ከሰባት መቶ ሰው እንደ አንድ ሰው አይጠፋም እና የክርስትና ስሜ ገብረ ሕይወት ነው። ገብረ ሕይወት እያላችሁ ሁላችሁም በጸሎታችሁ አስቡኝ። እኔ ታናሽ ወንድማችሁን በጸሎታችሁ አስቡኝ። እግዚአብሔር አምላክ ሁላችንም ከዚህ በላይ አብዛን በጣም ነው መወዳችሁ። በጣም ነው ማከብራችሁ። እንደ እግዚአብሔር መልካም ፈቃድ አንዳንድ ቪዲዮችን እንግዲህ ወደ እናንተ እናደርሳለን። ክርስቲያኖቶች ወንድሞች፣ በቻላችሁ ታቅም፣ በቻላችሁ ታቅም ማገዝ የምትችሉ እህት ወንድሞቻችን፣ በአጠቃላይ አሁንም እንድታገዙን በሎል እግዚአብሔር ስም እንጠይቃለን። የእናንተን እገዛ በጣም በጣም በጣም ነው የምንፈልገው። በጣም ብዙ ያገዘውም ሰው ትንሽ ያገዘውም ሰው አንድ ላይ ተደምሮ ነው ትልቅ ስራ የሚሰራውና። ምናልባት ማገዝ የምትፈልጉት ወንድሞች በውስጥ መስመር ማገዝ እንፈልጋለን ማገዝ እንፈልጋለን ማገዝ እንፈልጋለን እያላችሁ ጻፉልኝ። ማገዝ እንፈልጋለን ማገዝ እንፈልጋለን እያላችሁ ጻፉልኝ። እንደ እግዚአብሔር መልካም ፈቃድ አሁን ታህሳስ ላይ የሚደረገው ጉባኤ ታህሳስ ስንለው ሩቅ ይመስላል እንጂ አሁን ነገ ነው እና ያንን ጉባኤ ለማድረግ አሁንም በጣም ብዙ መንገዶችን ስለምንሄድ ምናልባት እንግዲህ ተከታታይ በሆኑ ቀናቶች ላይ ላይፍ ስትሪም ላንገናኝ እንችላለን። ምናልባት ላይቭ ስትሪም ላንገናኝ እንችላለን። እንደ እግዚአብሔር መልካም ፈቃድ ግን አንዳንድ ቪዲዮዎችን ወደ እናንተ ለማድረስ እንሞክራለን። ክርስቲያኖች እና ያው መልእክቱን ለሌሎች እንዲደረስ ያው የዛን ታይም ሁላችሁን በደንብ ሪፖስት፣ ሼር በማድረግ ክርስቲያና ግዴታችሁን እንድትወጡ በሉ እግዚአብሔር ስም ጠይቃለሁ። እና ማገዝ የምትፈልጉት ወንድሞቻችን ግን በውስጥ መስመር መልእክታችሁን አስቀምጡልኝ። ማገዝ እንፈልጋለን ማገዝ እንፈልጋለን እያላችሁ ይደርሰኛል፣ እመለከተዋለሁ። ብቻ እንዳትረሱ ጸሎት አድርጉልኝ። ስለ እውነት ይሄንን ጉባኤ ስናዘጋጅ ብታምኑ ባታምኑም ከዘጠኝ ወር በኋላ ነው ያዘጋጀን። ዘጠኝ ወር ሙሉ በጣም ብዙ ፈተናዎች እየመጡ ዘጠኝ ወር ሙሉ በጣም ብዙ ፈተናዎችን እያሰናገድን በጣም ብዙ በሮችን እያንኳኳን በቃ ምን በጣም ብዙ ፈተና ብቻ ይተናል። ግን እግዚአብሔር ይመስገን፣ እግዚአብሔር አላሳፈረንም። ጉባኤው ዛሬ ተደርጓል። አሁንም ይሄ ጉባኤ ይቀጥላል እና ፈተናዎች እንዲርቁ እግዚአብሔር እንደው ሳናይ በዙሪያችን ያሉ ሰንሰለቶችን በአጠቃላይ በጣት ሰ እንዲጥልልን ከእኛ የምትበረቱት ወንድሞቻችን በአጠቃላይ በጸሎት አስቡን። እኔ ፈለገ አትናቴዎስ የክርስትና ስሜ ገብረ ሕይወት ነው። እና ሁላችሁም በጸሎት አስቡ ሚሽኝ ተወዳጆች፣ ሁላችሁም በጸሎት እንደው አንድ አባታችን ወይ እንኳን ስትጸልዩ እንደው አሁን አቡነ ዘ በሰማያት እንኳን ስታደርሱ ገብረ ህይወት ብላችሁ በጸሎታችሁ አስቡ። በቃ ያ ለእኔ በቂ ነው። በጣም ጸሎት በጣም ትልቅ አቅም አለው። አይታወቅም፣ ምናልባት ይሄ መልእክት ካህናት አባቶች እያዩት ሊሆን ይችላል። ዲያቆናትም የተመለከቱ ሊሆን ይችላል። በደም ደግሞ ጸሎተኛ የሆኑ ምእመናን እህት ወንድሞቻችን እያዩትም ሊሆን ይችላል እና እንደው እንደ በመቤቴ እሺ። እንደ ቤተ ክርስቲያን ገብታችሁ በምትሰለሙባት ቅጽበት ዳዊት በምትደግሙባት በዛች ትንሽዬ ቅጽበት ውዳሴ ማርያም በምታረሱባት ትንሽዬዋ ቅጽበት እንደው ባካችሁ በጸሎታችሁ አስቡኝ ገብረ ሕይወት ብላችሁ እሺ። እኔ ተወዳጆች በጣም በጣም ነው መወዳችሁ። እጅግ በጣም ኮርቼባችኋለሁ። እጅግ በጣም ነበር ደስ የምትሉት። እግዚአብሔር አምላክ ከዚህ የሚበለጥ ያብዛል። የጌታችን የአምላካችን የመለታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሙሉ ፕሮግራሙን ያላያችሁት ራማቲው ብላ ያለ ሁላችሁም የገባችሁ ራማቲው ግን ሁላችሁም ተከታተሉት። እሺ፣ ሁላችሁም ሁላችሁም ተከታተሉት። ወዳችኋለሁ። ሰላም ሁኑልኝ። ደህና እደሩ። እረፍት ላድርግ፣ እረፍት ላድርግ። ወዳችኋለሁ። ሰላም ሁኑልኝ። እሺ ኒት ወዳጆች